የቀዳሚት ድርሳነ ማሕየዊ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃኔ ዓለም የሞቱንና የመከራውን ነገር የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበቅታን እያለ አሰምቶ ተናገረ። ይህን ማለት ፈጣሪ ስለ ምእመናን ለምን ተውከኝ ማለቱ ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራል አሉ። ከነዚህም በትንቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሪ ለምን ተውከኝ ያለው ከሰማይ ረዳት ሽቶ አይደለም። የብዙ ብዙ የሚሆኑ የመላእክት ፈጣሪያቸው ነውና፣ ጌታችን ፈጣሪ ለምን ትተወኝ ያለ ማለቱ ግን በበደል ያገኘንን እርግማን ያርቅልን ዘንድ ነው ከአዳም ጀምሮ ያገኘንን መከራ ያርቅ ዘንድ አባቱን ለመነ። እሱን በመበደላችን እግዚአብሔር ከተወን ከእኛ እንደ አንዱ ራሱን እንደሚያደርግ ሆኖ ስለ እኛ ይለምን ዘንድ እሱ እኛን መስሏልና ሥጋ መልበሱ ነው። ነፍሱን ከሥጋው እለያለሁ ብሎ ያን ጊዜ በድፍረት መልአከ ሞት ወደ እሱ መጣ። ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ፣ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያርቅ ዘንድ፣ ሙስና መቃብርን ያጠፋ ዘንድ፣ መርገምን ከእኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱ ክቡር ንጹሕ ነውና በኃጢአት ምክንያት እሱን የሚከራከርበት መላከሞት ምንም ምን አላገኘም። በሰውነቱም በመለኮቱም ንጹሕ ክቡር ነውና ከዚህም በኋላ መላከሞትን ስለመደፋፈሩ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱንም ገለጠለት እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ አዘን ብለው ወድቀው ስላያቸው የእግዚአብሔር የባህሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍራት ተይዞ ከመከራው ጽናት የተነሳ ላባላበው ላበው። ከእስራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ ይሁንለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደው። በራሱን ፈርዶ አዳሙን ከነልጆቹ እለቃለው አለ፣ ሌላ የሚሰጠው ካሳ አጥቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ። ነፍሱንም ለእግዚአብሔር አብ፣ ለእግዚአብሔር መንፈስ ቅዱስ አደራ አለ። በስልጣን አንድ ስለሆኑ አባቴ ነፍሴን በእጅ አደራ ላለው። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም ያባቱ እጅ ነውና ይህም አደራ ማለቱ ስለ ነፍሱ አይደለም። እሱ ራሱ እኔ ነፍሴን ከሥጋዬ ለያለው፣ ዳግመኛም አነሳታለው፣ ያለኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብሏልና እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኑራታለሁ እንጂ ዳግመኛ አስነሳት ዘንድ ስልጣን አለኝ። በመስቀልም በመቃብርም አኑራት ዘንድ ይቻለኛል። እኔ በፈቃዴ ነፍሴን ከሥጋዬ ለያታለሁና። ነገር ግን ነፍሱን አደራ በማለቱ የኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፍጹም ክፉ ከሚሆን ከሞት ልጅ አዳነን። ሁለተኛ ምዕራፍ ጌታችን ኢየሱስም ትንቢት ሁሉ እንደ ተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ልማድ ውሃ ጠማኝ አለ። በጽም አንደበቱ ደርቋልና ጉሮሮውም ተጣቅቷልና ቀድሞም በጎዳና ሲሄድ በጽም ደክሟልና ሰውነቶቹ በጽም ታስረዋልና ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይቺ የሳምር ሴት አላጠጣችሁም። እኔ የሳምር ሀገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ አጠጪ ትለኛለህ? አለችው እንጂ አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና። እሱ ግን ሁለት ሁለት ሶስት ሶስት እንስራ በሚይዝ በስድስት ጋኖች ውሃ በባህሪው ጠጅ ያደረገ ካህሊ ነው። ለሰርግ የተጠሩትን ሰዎች አጠጣቸው። በጠጡን ጊዜ ከጠጁ ጣዕም የተነሳ አደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል። ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየኸው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን፣ እንደዚህ የስድስቱን ጋኖች ውሃ ጠጅ አደረገ ከሃሊ የሆነ አምላክን በተጠማ ጊዜ ከርቢና የበለስን ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከነሱ አንዱ ሄዶ ፈጥኖ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል። በዚያም መጻጻ የተመላበት ዕቃ ማሰሩ ተቀምጦ ነበር። እነሳቸውም መጻጻውን በሰፍነጉ ሞልተው በሰምዛ ሰንሰል ዘንግ አስረው ወደ አፉ አገናኙት፣ ጠመቁበትም። ጌታችን ኢየሱስም መጻጻውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ ተፈጸመ አለ። በጉሮሮ መጠማትና በአንደበቱ መድረቅ ከስጋይና ከነፍሳዊ መጠማት አዳንን። በቀትርም ጊዜ የዝሆና ሞትና ከርብ የተቀላቀለበት መጻጻ በመጠጣቱ በዘጠኙ ሰዓትም መጻጻና ሞትን በመጠጣቱ የጣፈጠ የበለስን ፍሬ ስለበሉ ስለ አዳምና ስለ ከፈለ ከፈለ ለእኛም መሪድ የሆነ ሞትና እርግማንን አጠፋለን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራ ወደ ቀኝ እንደሚያዘነብሉ አይደለምና። ጌታችን ኢየሱስ ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችን ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና አወጣን። አክሊለ ሦክን በመቀዳጀቱ እኛን ጌታችን የድነት ራስ ወርቅ የማያልፍ የክብር አክሊል ተቀዳጀን። ሶስተኛ ምዕራፍ። ጌታችን ኢየሱስም ንጉስንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና፣ አንድ ሰው የወይን ተክል ተከለ፣ የሚጠብቅበትንም ግንብ ሠራ፣ ውድማንም አበጀለት ወይኑንም የሚጠብቁለትን ሹምሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹ ብላቴኖቹን ይዘው ከነሱ የገደሏቸው፣ የመቷቸው፣ የደበደቧቸውም የገደሏቸውም አሉ። ከቀድሞቹ የሚበዙ ብላቴኖቹን ሰደደ። እነሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በርሳቸው እንዲህ ተባባሉ፣ ወራሹ ይነውና፣ እንግደለው ርስቱንም እጅና ድርግ ብለው ያዙት። በተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡ ለሌሎች ሰዎች ይሰጣቸው የለምን ብሎ የነገራቸውን አላስተዋሉምና፣ ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማያን እጅ ገድሏቸዋልና ከነሱ ክህነታቸውን ሕጋቸውን መንግስታቸውን አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ለሌሎች ሰዎች ሰጣቸው። በሞተ ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን፣ የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጸኑበታል፣ ሰቅለውም ይገሉታል፣ በሦስተኛውም ቀን ይነሳል አላቸው። ዳግመኛ የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት በምድር ካልወደቀች ካልፈረሰች ብቻዋን ትኖራለች፣ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት ነግራችኋለሁ። ዳግመኛ ጌታችን ኢየሱስ ይህን ዓለም የሚፈረድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ዲያብሎስ ሲፈረድበታል ከሰው ልጅ ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገኔ አደርጋችኋለሁ። ይህንንም ማለቱ በማናቸው ሞት ሊሞት ዘንድ ስላለው ሲነግራቸው ነው። ሕዝቡ ክርስቶስ ለዘላለም ጸንቶ እንዲኖር በኦሪት ሰምተናል፣ እንዴት አንተ ይሞታል ትለናለ? የሰው ልጅ ማን ነው አሉት። ዳግመኛ ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና፣ ብርሃን ሳለ በእሱ እመኑ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛ ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛ የሰው ልጅ ሊያገለግሉት አልመጣም እሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛ ጌታችን ኢየሱስ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? አላቸው። ዳግመኛ ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔ ወደ አባቴ እሄዳለሁና እናንተስ እንድታለቅሱ እንድታዝኑ በእውነት ነግራችኋለሁ። ዓለም ግን ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታም ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን፣ ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስብም፣ ወንድ ልጅ በዓለም ወልዳለችና። እናንተ እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል። ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛ ጌታችን ኢየሱስ እስከ ሁለት ቀን ድረስ ፋሲካ እንዲሆን ዕወቁ፣ የሰው ልጅንም ይዙታል፣ ሰቅለውም ይገሉታል አላቸው። አራተኛ ምዕራፍ። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገድሉት ነበር። ይጥሉት ዘንድ ወደ ተራራ ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና። ዳግመኛ አይሁድ ይመቱት ዘንድ ደንጊያ ባነሱ ከምኩራብ ከአዳራሽ ወጥቶ ከመካከላቸው ተሰውሮ ሄዷልና። ሊይዙት በወደዱ ጊዜ ከእጃቸው አምልጦ ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለኛ ይሞት ዘንድ ፈቃዱ ነውና። ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስም ጴጥሮስን ባለጋራ ከውሃ ላይ ወግድ ብሎ ተቆጣው የሰውን እንጂ እግዚአብሔርን አታስብምና። ጴጥሮስም በደብረታቦር ቤት ሊሰራ በመከረ ጊዜ ጌታችን ኢየሱስም በዘይኖር ዘንድ በግብጽ ታምራትን ካደረገ ከሙሴ ጋር፣ ከሹማምንቱም ላይ እሳት ካወረደ ቀናኢ ከሚሆን ከኤልያስ ጋር አይሁድ እንዳይገሉት። ጌታችን ኢየሱስ ምክሩን አልተቀበለውም፣ ከደብረ ታቦር ወርዶ ስለኛ ሞተ እንጂ። ከመላእክት ጥቂት አነሰ የማይሞት ፈጣሪ ሲሆን ስለኛ መከራ ተቀብሎ ሞቷልና የሚያገለግሉት መላእክት ከእሳት በነፋስ የፈጠራቸው እሱ ሲሆን፣ ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም በተዋህዶ ከመለኮቱ ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥረዋልና። ለጌታችን ግን ሞት አይገባውም፣ እንደ ሰው በዘር አልተወለደምና፣ እሱም አልበደለምና። ጌታችን ኢየሱስ ግን ሞት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና ለእሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በአዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን፣ ፈጣሪያችን እሱ ግን ስለኛ ሞተ። ሰውነቱን ለሞት ስለኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ። ከኃጢአታችን ያድነን ዘንድ ለእርሱም አዲስ የበቁ ወገኖች ያደርገን ዘንድ፣ እርሱ በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፋ ሞተ። እሱም የሰውን ኃጢአት ለማስሪ አንድ ጊዜ ሞተ፣ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባህሪ አምላክ እሱ ስለኛ ሞተ። በመለኮቱ ያው ሲሆን በስጋ ሞተ። አምስተኛ ምዕራፍ አይሁድ ግን ቀኑ አርብ ነበርና ሰንበት ስለሆነ እሊህን ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮቹም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናወርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱ ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮቹም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩም። ከጭፍሮቹ አንዱ ከሞተ በኋላ በአስራ አንድ ሰዓት ተኩል ጭኑን ስላልሰበሩ ተቆጥቶ መሞቱና አለመሞቱን ያውቅ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ ጌታችን ኢየሱስንም ወንዱን በውቃ ጊዜ ውሃና ትኩስ ደም ፈሰሰ። ደሙም ከውሃው ጋራ አዳምን ለማዳን መቃብሩ ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ በሲ ደሙ ደርቆ የሞት አይደለምና መላእክትም ደሙን በሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ። ምስክርነቱም እውነት ነው። እሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስበሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛ ሁለተኛ መጽሐፍ ጎኑን የወጉት ሰዎች በታምራት ያዩት ዘንድ አላቸው ብሏልና፣ የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፊና በበትር በመመታቱ ነው። በመሬት ላይ በመጎተቱና በመረገጡ ነው። በመገረፉና በመደብደቡም ነው። የሾህ አክሊል በመቀዳጀቱ ነው። በጦር በችንካር በመወጋቱ ነው 1925 በሚሆን በተቀበለው መከራ ሁሉ በሊህም በመወጋቱ በፈሰሰው ደም የእሳት በትር የእሳት ጦርና የእሳት ሰይፍን በያዙ በሱራፊልና በኪሩቤል ልጅ 5500 ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነሱም ከሶስቱ በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣው ጊዜ በነቢዩ በሙሴ ምስጋና አመሰገኑት። በደሙ ወደ ተከፈተ ገነትም ገቡ። በመጀመሪያዊቱ ሰንበትና እሁድ በተባለችው በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኑራቸው። ስድስተኛ ምዕራፍ ጌቶቼ አብ መንፈስ ቅዱስ፣ አደራ ላችኋለሁ። እመቤቴ ማርያም አንቺንም ቃል ኪዳን ግቢልኝ እልሻለሁ፣ እማልልሻለሁ በነብሱና በስጋው በተቀበላቸው መከራዎች ሁሉ፣ በመቸንከሩ፣ የሸዋክሊል ተቀዳጅቶ በመሰቀሉ፣ በመሞቱ፣ ወደ ሲኦል በመውረዱ፣ በጦር በመወጋቱ፣ ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅርትሉ ዘንድ ከኃጢአትም ሁሉ ፍዳ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ታምር በአካለ ነፍስ ያደረገው ታምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነም የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። ሰባት መቶ የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መላከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳነን። ለነቢያትም የደጋግ ሰዎችን ሁሉ በአካለ ነፍስ ወርዶ የድነት የምሥራችን ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት እጅ እየጠኑ ለሚኖሩ ነፃነትን አበስራቸው። በመከራውና በሞቱ ጊዜ የተደረገ ታምር ይነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩትን እግር ብረት ሰባበረ። በቀራንዮ ያደረገው ታምር ይህ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ ሰባቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውም መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህም በኋላ የቤተ መቅደሱ መጋረጃ ከላይ እስከ ታች ድረስ በሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ምድር ደስ ብሏት ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይ፣ ጨረቃ፣ ከዋክብት ብርሃናቸውን ሰጡ። ጨለማም ተወገደ። ደንጊያዎች ተከፈቱ። መቃብሮችም ተከፈቱ። ከሞቱት ከደጋግ ወገኖች አምስት መቶ የሚሆኑ ሰዎች ተነሱ። ከዚህም በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎች ሰዎች ተገልጸው አዩአቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅ ያዕቆብና ዐሥራ ሁለቱ ልጆቹን ነቢያት ሙሴን ከመቃብር አስነሳቸው። በእሱም ስም እንዲያስተምሩ ሦስት ቀን አሰናበታቸው። የከበሩ ሴቶች ሳራና፣ ርብቃ ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮቹም ጌታችን ኢየሱስን ይጠብቁት ነበር። እንዲህ ተጨንቆ እንደሞተና የዓለሙን መነዋወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይሰው፣ በእውነት የባሕሪ አምላክ ነው፣ በእውነት የእግዚአብሔር የባሕሪ ልጅ ኑሮአል አሉ። የተሰበሰቡትም ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውን ይህን ድንቅ ታምር ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ሁሉ ተመለከቱ። የቀዳሚት አርኬ ሰውን ከሚገዛ ከሞትዳ እሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ብለ የጸለይክ መምህር ሆይ፣ አቤቱ ለአንተ እገዛለሁ ለመስቀልህም እገዛለሁና እንዳይም ብሌን ጠብቀኝ፣ በክንፈረዴትም ሰውረኝ፣ ፈጣሪ ፈጣሪ በምረትህ ተመልከተኝ ብለ ወደ ግሩም አባትህ የጮክ በፍጹም አስታራቂ ቃል ክርስቶስ ሆይ ሰውነቴን ስለ አዳም ከፍያለውና እንዳልክ ጥፋት ይገሰጽ መርገምን ይጥፋ። እንደ በሽተኞች የተጠማ ክርስቶስ ሆይ በሟቾች ሰዎች ልማድ ውሃን የለመንክ ክርስቶስ በከራዎችን የታገስክ የማትናገር በግ ክርስቶስ ሆይ በሱቱኤል ጽዋ የሆድህን ውሃ አጠጣኝ፣ የመቅሰፍትህን ወይን ግን በጸና ጽዋ አታጠጣኝ። አንደበትህ በደረቀ ጉሮሮህም በተጠማ ጊዜ

ነፍስህን አደራ በማለት ከአንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠርኩኝ፣ መልአከ ሞት በኃይሉ ነፍስ መለየትን ተወ። ነገር ግን በፍጹም ልብህና በፍጹም ሐሳብህ ውደደኝ ውደደኝ፣ ከእኔም ጋር ኑር ያስለመድከው ልማድ በመስቀል ላይ በደረሰብህ ጊዜ በእሳትና ከትል መከራ የሰዎችን ነፍሳትን ታድን ዘንድ ራስን አንገትን ዝቅ በማድረግ ሰውነትን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ክርስቶስ ሆይ፣ መስቀል የሕይወት መርከብ ይሁነኝ። በመቸንከርና ዳግመኛ በመሰቀል ስጋ ከታመመ በኋላ የሞት ስልጣን የሞትን ስልጣን ያደከመ! ክርስቶስ ሆይ ዛሬ ሦስተኛ ማተምን አትርታብኝ፣ ጥቁር ፈረስንም አታሳየኝ ከሲሆን ወደ ሞት የምትወርደውን ገነትን ነፍሳትን ለማውጣት በአንድነት ከነፍስ ጋር የወረድክ! በመገለጥ ያለ መውረድህን ምስጢርህን ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሴጣንን ምርኮ ቀማው። በተቀዳጀው አክሊለ ሦክ ራስህ የተበሳ ክርስቶስ ሆይ በተሰቀለ ሰውነትህ የተጫወቱ ወገኖች በተሳለ ጦር የወጉ በልቤ ባሰብኩት በቃሌም በተናገርኩት እበድል የይቅርታ አባት ፈጣሪ ሆይ አንሳኝ። መድረቅ እንደሚያገኘው እንደ ሰው ደም አይደለምና። ገነትን በደምህ የከፈትከው ክርስቶስ ሆይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መቅሰፍት በጦር በመወጋት አድነኝ። በእግርና በእጆችህ ችንካር፣ የደረትህንም ችንካር፣ የፊትህንም መጸፋት፣ የራስህንም መመታት፣ ዳግመኛም የጀርባህንም ግርፋት፣ የጎንህንም መወጋት አስበ፣ አቤቱ እኔን ይቅር በለኝ ይቅር ባይ ቸር አንተ ነህና፣ ጌታ ኢየሱስ ክርስቶስ ሆይ እኔን ባሪያህን ከክፉ ነገር ጠብቀኝ። ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። የቀዳሚት ስዑር ድርሳነ ማሕየዊ ተፈጸመ።